ደህና ነኝ። ቡና ታፍላለን። ከባድ እንግዳ እኮ መጥቷል። እንዴት ነሽ? ሄደን ጋሼ፣ እንዴት እንዴት መጣሽ? መኝታ ቤት የምታደርገች አሁንም ቆይ መቼ ነው ከዚህ ቤት ውልቅ የምትሄልኝ? ቤት ተስማማን አደል እንዴ? አልገባኝም። እየሸመጠጥሽ ነው። እኔ የምን መሸምጠጥ? ብሩ እንደሆን ለሚስት ስትወጣ ተሰጣታል። ቲና እባክሽ ውጭልኝ፣ አታሳስችኝ። የኔ ፍቅር ባህሪን እኮ አስተካከያለሁ። ደግሞ አትልፋ፣ መቼም ከዚህ ቤት አልወጣም። ቲና በድጋሚ እንጋባለን። ውጭልኝ አልኩሽ እኮ። አልወጣም፣ አትጩህ። ይልቅ ና አንተኛ ትሁት ክፍል 38 ትሁት በክፍል 37 እንደተመለከት ነው፣ ቲና አንድ ተንኮል ስላሰበች ከሁሉም ጋር ሰላምን መፍጠር ጀምራለች። ይህ ግራ ያጋባው ዳኒ ለትሁት ጥንቃቄ እንድትወስድ ምክር ዘለግሷታል። ይህን ያስጨነቃት ትሁትም ሄዳ ለካሌብ እችን ልጅን ተጠንቅቃ ብለዋለች። እሱም ፈርተሻት ነው እንዴ ምን ታመጣለች ብሏል። አይ እኛ ብቻ ዳኔ ብቻ እኳ አይደለም ሁሉልም ላይ ነው የተቀየረችው። ይህ ደግሞ አንድ ነገር ልታረግ እንዳስበች ያስታውቃል ብለዋለች። ካሌብ ግን ምንም እንደማታመጣ ገምቶ አሁን ላይ በሷ ወጥ መዶልቋል። በዚህም እንግዲህ አልፋ ያልተቀመጠችው ቴና ገዝማ ከወሰደች በኋላ እራት አብረን መብላት አለብን በማለት ለካሌብ መርዛ ብልታ ልታተኛ አስባለች። እውን ይሳካለት ይሆን? ሰላም ጤና ይስጥልኝ። ውድና የተከበራችሁ የፋሚሊ ቲዩብ ተከታታዮች በእያላችሁበት ሰላማችሁ ብዙ ይበል። ዛሬም እንደተለመደው በትሁት ድራማ ተመልሰን መጥተናል። ለሻላላችን አዲስ ሲሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ አስተያየታችሁንም በኮሜንት ላይ ያስቀምጡልን። የዛሬው ክፍል እንሆ እንግዲህ ቲና እቅዷን አሳክታ ከካሌብ ጋር አንድ ላይ አድራለች። ካሌብ ይህ ሁሉ እንዴት እንደተፈጠረ እንኳን ማወቅ አልቻለም። ምክንያቱም ቲና እራሷ አቅዳና አልማ ስለሆነ ነገሮችን በጥበብ ነው የተጠቀመችው። ከዚህም በኋላ እንግዲህ ጠዋት በተኙበት ድንገት ትሁት ስትገባ፣ ሁለቱ ተኝተዋል። ከዚህ በኋላ ትሁት ምን እንደተፈጠረ ክራተር ትጋባና ከክፍሉ ጥለቃ ትወጣለች። ዳኔ አሁን ላይ ሳሎ ቁጭ ብሏል። ከዚህም በኋላ እንግዲህ ቲና ከመኝታ ክፍሎቷ ወደ ሳሎ ትሄዳለች። ዳኔ አሁን አብራችሁ አድራችሁ መሆን አለበት በማለትም ጥያቄ ያቀብሉታል። እሷ ምንም እንደማያገባውና ማድረግ ያለባትን ነገር ከማድረግ ወደኋላ እንደማትል ትናግረዋለች። በዚህ በጣም ተናዷል። ትሁት ቲና ግን ለሱ ቦታም አልሰጠችም። ወደ ቲን ትሁት ሄዳ ሻይ ማፍላት ትፈልጋለው ትላታለች። ትሁትም ሻይ ተፈልቷል ትላታለች። እንግዲህ አየሽ በባለትና ሚስት መሃል አትግቢ፣ ምልሽ እኮ ለዚህ ነው እኔ እናሱ ሰላም ፈጠርን አሁን ህይወታችንን ልንቀጥል ነው። ስለዚህ እባካችሁ ተውን እያለቻት ነው። በዚህም እንግዲህ ቲና ትሁት ምን እንዳደረግሹ አላቅም፣ እቅድሽ ምን እንደሆነ ማቀው ነገር የለም ግን ደስተኛ ትሆኝ፣ ይሄ ደስታሽ ዘላቂ አይሆንም እያለቻት ነው። ቲና ግን በጭራሽ ምንድን ነው የምትፈልጊው? ከኔ ምልስጥሽ ከህይወታችን ውጭ እያለቻት ነው። ትሁት ግን እኔ ካንች ምንም አልፈልግም በማለትም ብላታለች። ከዚህ በኋላ ቲና ጥላት ወጥታለች። እንግዲህ ካሌብ ምን እንደተፈጠረ ራሱን መጠየቅ ጀምሯል። ከዚህ በኋላ እንግዲህ መኝታ ፍልቅጭ ብሎ ትሁት ጠርሙሱን ለብርጭቆቹ ልታነሳሳት ገባ። ካሌብ ምን እንደተፈጠረ ይጠይቃታል። እሷም እኔ እኮ ነግሬህ የነበረ ወጥመድ እንዳዘጋጀችልህ አንተ ግን ለተሰማ አልቻልክም። ካልሆነ ምትወዳት ከሆነ ይቅርታ አድርግላትና ህይወታችሁን ቀጥሉ ብሏታል። ካሌብም በጣም ተናዶ ትሁት እኔ እኮ ምክር ለግሽኝ አልኩሽ እንጂ እንደዚህ አይነት ነገር በየኛ አልኩሽ ብሏታል። ምናደርግ? ታዲያ አንተ ሲነገርህ አልሰማ ብልሃል። ስለዚህ ምናልባት ከወደድቃት አንድ ድር እንደተጻፍዬ ነው ብለዋለች። እሱን በጭራሽ ይህ አይሆንም፣ አይኗን እንኳን ማየት እኮ አስጠልቶኛል ብለዋል ብሎ እና ይነታል። ትሁትም እንግዲህ ቀጣዩን እርምጃ እንግዲህ አንተ ታውቃለህ በማለትም ብርጭቆቹን አንስታ ወደ ውጭ ትወጣለች። ከዚህ በኋላ እንግዲህ ካሌ በጣም ተናዷል። ምክንያቱም የእሷ ወጥመር ላይ መግባቱ በጣም አበሳይ ትላል። በሌላ ጎኑ የዳሊ ነገር ካሌብን እያበሳጨው ነው። አሁንስ አስጠላችሁኝ ከቤቱን ለቃችሁ አትወጡም እያለው ነው። ካሌብም አንተ ምንም አያገባህም እያለው ነው። እንደ አጋጣሚ ሁሉ በተሰባሰቡበት አባትየው ወደ ሳሎን ይገባሉ። ከዚህ በኋላ ለምንድን ነው ቤቴን ለቃችሁም አትወጡት ብሎ ጥያቄ ያቀርበዋል። ዳኒም ጊዜ ሰጠኝ አባዬ፣ ትንሽ ጊዜ ብሎታል። እሳቸውም እስከ መቼ ብለውታል? አስራ አምስት ቀን ቤት እስከማገኝ በማለትም ጥያቄ መልሷል። ቲናም ወዴት እንሄዳለን አሁን እኮ መሽቷል። እማቀው ታሪክ የለም እኔ ምን ላድርግ፣ በገዛ ቤቴ እኮ መቀመጥ አልቻልኩም፣ አሁንስ መረረኝ በማለት ቤቱን ጥለው ወጥተዋል። በዚህ እንግዲህ ካሌብ እናንተ ግን የማትረቡ ለምንድን ነው ቤቱን ለቃችሁ ማትወጡት? በማለትም እንደተለመደው ንግግሩን ቀጥሏል። የካሌብን ንግግር ከቁብም አልቆጠሩትም። ዳኔ አሁን ላይ የሁሉም ነገር ግራ ገብቶታል። ከአንድ ያጣ ሆኗል ና ተቀይራበታለች። ገንዘብ እንዳገኘችው እንኳን ምንም አልነገረችም። የምታቅደውን እቅድ በራሷ መንገድ እየሄደች ነው። አሁን ላይ ለማንም ምንም አትናገርም። ህይወቷ ላይም ማንንም ማስገባት አትፈልግም። እሷ የምትፈልገው አንድና አንድ በቀል ብቻ ስለሆነ የምታደርጋቸውን ነገር በጥንቃቄ እያደረገች ነው። እንግዲህ በስተመጨረሻ ካሌብ ከአባቱ ጋር አሁንም ጭቅጭቅ ጀምረዋል። አባትየው እንተ ማትረባነ ነገሮችን እያበላሸ እኔ ጋር መተህ ደግሞ ምክር ትጠይቃለህ አንተ እኮ ከዚህ በኋላ ራስን እንደፈለገ ሁን ብለውታል። ካሌብም ከዚህ በኋላ አንተ የምትለኝን ነው ማድረገው አባዬ ብለውታል። አላቅም ከዚህ በኋላም ስለአንተ ምንም አይመለከተኝም እንደፈለግክ በማለትም ተናደው ጥለውት ሄደዋል። ካሌብም አሁን ላይ ምን ማድረግ እንዳለበት እያሰበ ነው። ያሰበውንም እንግዲህ ለማሳካት ወደ ኤደን ጋር ደውሎ ከኤደን ጋር ተገናኝተዋል። ለኤደንም በጣም ይቅርታ የምነግርሽ ነገር ድፍረት እንዳይሆንብኝ እንዳትከፊ ይሄንን አስቤያለሁ በማለትም እቅዱን ይነግራታል። እሷም በሰዓቱ በጣም ትደናገጥና ምን ለማለት ፈልገህ ነው ትለዋለች። ሆኖም ግን ያለን አማራጭ ይሄ ነው፣ አንቺም እኔም ተበድለናል፣ በጣም እኔ ደግሞ ከምትዩ በላይ በማለትም እያላት ነው። እሷም ተውንጂ እራስን ብቻ ተበድ ያታር ያለች ነው ቢሆንም ኤዲ ከአንቺ እኔ ይበልጣለሁ። በገዛ ንብረቴ በገዛ ቤቴ ነው እኮ እንደዛ እየሆኑ ያሉት። በእርግጥ ከእኔ እንድትማሪ ነው እንጂ የአንቺ በደል ትንሽ ነው እያልኩሽ አይደለም፣ በማለትም እንግዲህ በእቅዱ አስቤበት፣ በማለትም እቅዱን ተቀብላ ተለያይተዋል። ከዚህ በኋላ እንግዲህ ዳኒ አሁን ላይ የኤደን ነገር ግራ ስለገባው በተለያየ አቅጣጫ ሊያገኛት መክሯል እሷ ግን በጭራሽ መንገድ ልትሰጠው አልቻለችም። ቲና ጋር ትሁት ጋር ሄድና አስተያየት ይጠይቃል። ትሁት ግን ትክክለኛውን መንገድ ስትመክረው ሊቀበል አልቻለም። እና እኔ ምን ላድርግ ተወኝ፣ በቃ እያለች ነው። ምክንያቱም የሚነገረውን አልሰማም እያለ ነው። ኤደንን አትርፍ፣ እሷ ካተረፍክ ራሱ በቂህ ነው አንተ ለምድ ማትነቃው እያለች ነው። እሱ ግን በጭራሽ ኤደንን አጥቼ መኖር አልችልም ጣብኝን አቃጥለዋለሁ፣ ቤቱን ጭምር እያለ እየዛተ ነው። ሆኖም ግን በቃ አሁን ነገሮችን ትተ ውጣ ሲባልም አልሰማ ብሏል። እንግዲህ አሁን ላይ ኤደን በነገሩ ተስማምታ ከካሌብ ጋር አንድ ለመሆን ወስናለች። ምክንያቱም የውሸትን ቢሆን ሁለቱን ለማበሳጨት አሁን ላይ ተነጋግረዋል። እንግዲህ ከዚህ በኋላ ቲና ከዳኒ ጋር ተገናኝተው እያወሩ ነው። ለምንድን ነው ቆይ እንደዚህ የምትቀያየሪው? አሁን ላይ አንድ ነገር ማድረግ እፈልጋለሁ እያላት ነው። እንደፈለግ ማድረግ ትችላለ እኔ አይመለከተኝም ብለዋለች። ለምንድን ነው የምታረጊውን ነገር የማንነጋገረው? እቅድሽ ምንድን ነው ብሏታል። ምንም እቅድ የለኝም፣ ስለ እቅድም አያገባህም። አንተ ምን የትኛው ወኔ ያለህና ነው ይሄን ነገር አድርጋለሁ የምትለው? በማለት የባሰ ዳኒ በብስጭት እንዲናደድ እያደረገችው ነው እንግዲህ ዳኒ አሁን ላይ በጣም ግራ ገብቶታል። ቲና ግን ሁሉን ነገር በእቅዷ እየሄደ ስለመሰላት ዘናብ ላይ እየኖረች ነው። እንግዲህ አባትየው ይባስ ብሎ በጣም ተንበሳጭተው አይናቸውን ማየት ጠልተዋል። እንደ አጋጣሚ በረንዳ ላይ ቆመው ዳኒ ይመጣና አባዬ እንዳስከፋው ይገባኛል፣ በጣም ይቅርታ፣ ትንሽ ጊዜ ብቻ ስጠኝ ቤት እስከማገኝ ብሏቸው እስከ መቼ ልጄ፣ እስካሁን ተሸከሙት፣ አይበቃኝም፣ እባካችሁ ውጡልኝ፣ በሰላም በቤት ልኑሩ እያሉት ነው። እሱም አውቃለሁ፣ ትንሽ ጊዜ ብቻ ስጠኝ አንድ አስራ አምስት ቀን በማለትም እንዲታገሱት ነግሯቸው ሄደዋል። ከዚህ በኋላ ትሁትም ትመጣና አባዬ ቡና ላፍላል ሆይ ትለዋለች። እሳቸውም በጭራሽ አያስፈለገኝም በማለትም ይመልሱላታል። ምን ማድረግ አሰብክ አባዬ አሁን ሰማ ካሌብ ያስበውን ነገር ትለዋለች። አዎ ሰምቻለው ብለው ይመልሱላታል። እናም በጣም በጣም የሚገርም ነገር ነው። እነሱ ምን ማድረግ እንደሚያስቡ እንኳን አይታወቁም። ስለዚህ መጠንቀቅ ነው እያለች ነው ትሁቱን ጊዜ ማስጠንቀቂያ ብትነግራቸው የሚሰሙ አይደሉም። በዚህም እንግዲህ በቃባይ አንተ ቡና ካልፈለግ ስራ አለች ለስራ በማለት ወደ ስራዋ ተመልሳለች። እንግዲህ ካሌብና ኤደን አሁን ላይ እቅዳቸውን አንድ ብለው ጀምረዋል። ዳኒ ቲናና አባትየው ሳሎን በተቀመጡበት ወደ ቤት ይዟት ገብቷል። እጅ ለእጅ ተያይዘውም ሲገቡ ዳኒ በጣም ይደነግጣል። እሷም ሰላም ብላ አባትየውን ሰላም ብላ ትቀመጣለች። ከዚህ በኋላ ቲና ኤደን ሰላም ነሽ ወይ ስትላት ልክ ባልሰማ የካሌብን አባት አባዬ እንዴት ነህ በማለት ወደ አባትየው ሰላምታ እያቀረበች ነው። እሳቸውም ለዳኒ ልጄ አንቺ እንዴት ነሽ እያሉት ነው። ዳኒ በጣም ተናደል በዚህ ሰዓት እያቅለሸለሸኝ ነው፣ በማለትም ካሌብም ምን ነው ዳኒ፣ ጥሩ አይመስልም ፊትህ፣ በማለትም እስኪ መጸዳጃ ቤት ገብተህና ተጣጠብ በማለትም ሲለው ተጣጣ ብሎት እሱ ሊታጠቦቷል። ከዛ በኋላም ቲና ቆይ እስኪ ብላ ተከትላ ወጥታለች። አባትየው በግርምት እየተመለከቷቸው ነው። የደንና ካሊብ አቅዳቸው አንድ ብለው ተጀምረው ስለነበረ እንግዲህ ሀሳባቸው የተሳካላቸው ሳይመስል አይቀርም። ሁለቱ ተናደው ወጥተው እንግዲህ ውጭ እየተነጋገሩ ነው። ቆይ አንቺ ለምድ የተናደድሽ? ቆይ አንተ ለምድ የተናደድከው? እየተባባሉ ነው። እኔ እኮ አልፈታሁትም ገና እንዴት አልናደድ? አንተ ግንችሊ ስታይ ለምንድን ነው እንደዚህ እያለች ነው። እሱም ላለማስወገር እንዳይነቃበት፣ እኔማ ምንም አልሆንኩም እያላት ነው። ኤደን እንግዲህ ስራዋን ጨርሳ ወደ ውጭ ስትሄድ ዳኔ መንገድ ላይ ጠብቆ ያስቆማታል። በቃኝ ከዚህ በኋላ ከአንተ ጋር ምንም ነገር የለንም፣ በቅቶኛል እያለች ነው። እሱም ለምንድነው እንደምትወኘው አንችም እንደ ሌሎቹ ሴት ገንዘብ ፈላጊ ነሽ ይብሏታል። እንዴ ትቀደዳለ፣ ገንዘብ የሚጠራ ማን አለ? እንዴት በቁሳቁስ ትደለያለሽ? በማለትም እሷን ልክ እንደ ጥፋተኛ እየቆጠረ ነው። እሷም አረባክህ አንተ ምንድነው የምትሰራው ከአንተ እኮ መቼም ከአሌብ ሳይሻል አይቀርም እያለች ባሰ እንዲናደድ እያረገች ነው። በዚህ ተስፋ ያልቆረጠ ወዳኒ ስልክም እየደወለ ሊያናግራት ሞክሯል። ሆኖም ግን እሷ መንገድ ልሰጠዋች አለችም ይባስ ብላ ጆሮዋ ላይ ስልክ ዘግታብታለች። እንግዲህ በሌላ ቀን ደግሞ መንገድ ላይ ጠብቋታል። እሷ ምንድን ነው ዱርዬ የመስል አጥራጥር አጠራጥር ስር እየሄድክ የምትይዘኝ በማለትም ከዚህ በኋላ ስላንተ ምንም መስማትም ማየትም አልፈልግም በቅቶኛል በማለት ጥላው ትሄዳለች። በዚህ የተናደደው ዳኒ እንግዲህ ወደ ቤት ተመልሶ ከካሌብ ጋር ድጋሚ ፍጥጫን ጀምሯል። ምክንያቱም ካሌብን እኔ ኤደንን ካጣው መላ ቤቱን አቃጥለዋለሁ፣ በኤደን የመጣብኝ ህይወቴን ቢሆን ይሰጣለሁ ብሎታል። ካሌብም ተገርማለ ቀልደኛ ነን አንተን አልመረጠችም። በቃ ካልፈለገች ሰኔ ከመረጠች ብሎታል። ከዚህ በኋላም እንግዲህ አንተም ልባለኝ ብለህ ትፎክራለህ አንተ እኔ እንኳን አልፎከርኩም በማለትም ተናዶ ቤትም ጥሎ ወጥቷል። እንግዲህ ካሌብ አሁን ላይ ከኤደን ጋር እነሱን ለማበሳጨት መንገዳቸውን ጀምረዋል። በሌላ ጎኑ ቲና ከካሌብን መኝታ ቤት ገብታ እያወራችሁ ነው። እሱም አንቺ ሴትዮ ከህይወቴ አቶ ጭሞ እያላት ነው። እሷም እንዴ ነው ይፍቅር አሁን እኮ እንደ አዲስ ተጋብተናል፣ ህይወትን አንድ ብለን ጀምረናል በማለትም እንግዲህ እንደ አዲስ ምዕራፍ እንዲጀምሩ እየነገረች ነው። በዚህ የተናደደው ካሌብም በጣም በመናደድ አንገቷን ያንቋታል። አንገቷንም አልቆ አንቃል አልጋ ላይ ጥሏታል። በዚህ መሀልም ቲና ራሷን ስታ የመሰለች በስላ ፌን ተነቅላ አልጋ ላይ ተኝታለች። እውንታ ቲና ትሞት ይሆን ወይስ ትድን ይሆን ቀጣይ ክፍል አብረን የምንመለከት ይሆናል አብራችሁን እስከ ስከሳ ስለቆያችሁ ከልብ እያመሰገንኩ በድጋሚ አዲስ ከሆናችሁ ለቤታችን ላይክ ሰብስክራይብ ማድረጋችሁን አትዘንጉ ሀሳብ አስተያየታችሁንም በኮመንት ላይ አስቀምጡልን በቀጣይ ክፍል እስከምንገናኝ ጨርሰን ብቱልኝ ኢትዮጵያ ሀገራችን ሰላም ያድግልን አሜን